የጦርነት ነጋሪቱ እየተጎሰመ የጦር መሳሪያ ሸመታውም እየተጧጧፈ ነው። የአውሮፓ ሀገራት ለጦርነት ራሳቸውን ያዘጋጁ አሉ። የኔቶ ሹም ዜጎችም ነቃ ብለው ይጠብቁ ብለዋል። ሰውየው የአውሮፓዊቷ ሀገር የመከላከያ ሚኒስትር ሁሉም ሰው ከሩሲያ ጋር ለመዋጋት ይዘጋጅ ማለታቸው መነጋገሪያ ሆኗል። ጀርመንም በዚሁ ቅኝት ውስጥ ነች። 15 ኤፍ 35 የጦር ጀቶችን በቢሊዮን ዶላሮች ወጪ ለመግዛት ሽር ጉድ እያለች ነው። ከዚህ ቀደም ያዘዘችው አልበቃ ብሏት ዩክሬን ደግሞ 25 ፓትሪዮት የአየር መከላከያ ስርዓት ከአሜሪካ ለመሸመት ጠይቃለች። መሳሪያውን በእጇ ለማስገብ አለባትም ወረፋ አታስጠብቆኝ ብላለች። መሳሪያዎቹን ለመግዛት ገና ገንዘብ ማሰባሰብ ላይ ሆና ነው ዩክሬን ወረፋ አስቀድሙኝ ያለችው። በሌላ በኩል ከእስራኤል ጋር አይቀሬ የሆነ ፍልሚያ ውስጥ መግባቱ አይቀርም የተባለላት ኢራን ደግሞ የስትራቴጂክ ሚሳኤሎቿ ቁጥር ማሻቀቡን ይፋ አድርጋለች። እስራኤል በሰኔው ጥቃት የወሳኞቹን ሚሳኤሎች ጫፍ አልነካችብኝም፣ ስትል ይፋ አድርጋለች። ቴህራን ከዚህ ቀደም ከነበረኝ የበለጠ እንጂ ያነሰ ሚሳኤል አልታጠቅኩም እያለች ነው። ከዛው ከኢራን ሳንወጣ ትረፊ ያላት ነፍስ ከ112 ቀናት በኋላ ከኮማ ነቅታለች። የኒውክሌር ሳይንቲስት የሆነው አባቷ ከእናቷ ጋር በእስራኤል የአየር ጥቃት የተገደለባት አንዲት ሴት በጽኑ ህሙማን ክፍል ለ112 ቀናት ከተኛችበት ነቅታለች። አስገራሚውን ታሪክ ትሰማላችሁ። የወላጆቿ ሞት፣ ለአያቶላ ሆሚኒ የቀረበው ይጸልዩልኝ ጥያቄና ሌሎች አስገራሚ ነገሮችም ተካተዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዩክሬን ድርድር ላይ ነች። በኔቶ አካባቢ ከባድ የሚባል የጦርነት ነጋሪት እየተጎሰመ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ አመጣሁት ያሉትን ሰላም በዩክሬንም ለማምጣት ሁለቱን ተፋላሚ ኃይሎች ለማነጋገር ጥረት እያደረጉ ባሉበት ሰዓት የኔቶ ንፋስ ግን ወደ ጦርነት እየገፋ ይገኛል። ዩክሬን 25 የሚሆኑ የፓትሪዮት የአየር መከላከያ ስርዓቶችን እፈልጋለሁ ብላለች። ኤምአይኤም 14 ፓትሪዮት የአየር መከላከያ ስርዓትን የዩክሬን ጦር መታጠቅ የፈለገው ከሩሲያ የደረሰበት መጠነ ሰፊ ጥቃት በቀላሉ የሚቆም ባለመሆኑ ነው። ፕሬዚዳንት ዜሌንስኪም ዋሽንግተን በነበሩበት ጊዜ ከበርካታ የአሜሪካ የጦር መሳሪያ አምራቾች ጋር ይህንን ለማሳካት ጥረት እያደረጉ ይገኛሉ። ሀያ አምስቱን ፓትሪዮት የአየር መከላከያ ስርዓት እባካችሁ በፍጥነት ልሸምትና ራሴን ልከላከልበት እያለች ትገኛለች ኪየቭ። ሀያ አምስቱ ፓትሪዮቶች ግን እንዲህ በቀላሉ የሚደርሱ አይደሉምና ዩክሬን ወረፋ ሳታስጠብቁ ቢቻል እጃችሁ ላይ ያላችሁን ለእኔ ስጡኝና እኔ ከምገዛው ላይ በኋላ ታሳቢ ተደርጎ ይሰጣችኋል እያለች አሜሪካንም ሌሎች የአውሮፓና የኔቶ ሀገራትንም ለማግባባት ጥረት እያደረገች እንደምትገኝ ሰስፔን የተባለው የዜና ተቋም ዘግቧል። የዩክሬን አየር ኃይል ይህንን ጥያቄ በይፋ ለአሜሪካ ያቀረበ ሲሆን 25ቱ ፓትሪዮት የአየር መከላከያ ስርዓቶች በተለያየ መንገድ ወደ ዩክሬን እንዲገቡ ጥያቄ እየቀረበ ይገኛል። በተለይም በአመት አንድም ሁለትም ከዚያም በላይ የሆኑ ፓትሪዮት ሚሳይሎችን እና ሌሎች የመከላከያ ስርዓት ግብአቶችን ለመግዛት ዩክሬን ጥረት እያደረገች ትገኛለች። ዋይት ሀውስ በጉዳዩ ላይ የሚስማማ ከሆነ ደግሞ ወረፋ ሳልጠብቅ ሚሳይሎቹንና ሌሎች የሚሳይሎቹን አካሎች ማግኘት ትችላለሁ ብላምናለች የዜሌንስኪ ሀገር የኔቶ ሀገራት ተመሳሳይ ወረፋ ላይ የሚገኙ ሲሆን ፓትሪዮት ለመታጠቅ በርካታ የአሜሪካ አጋሮች ሰልፍ ተሰልፈው ይገኛሉ። ታዲያ ዩክሬን ይህንን ሰልፍ የምትጠብቅ ከሆነ የጦር መሳሪያው ቶሎ አይደርስላትም እና የአውሮፓና የኔቶ ሀገራት እንዲሁም አሜሪካ በጉዳዩ ላይ እንዲስማሙላት ጥብቅ ጥሪ እያቀረበች ትገኛለች። ዜሌንስኪ ይህንን በተመለከተ ሲናገሩ እንዲህ አሉ። 28 ከሚሆኑ ሀገራት ጋር የጸጥታና የደህንነት ስምምነት አለን በዚህ አማካኝነትም ገንዘብ ማሰባሰብ እንችላለን። ገንዘብ ካሰባሰብን በኋላ ደግሞ ተጨማሪ ፓትሪዮት ለመታጠቅ የሚያስችለንን ሁለንተናዊ ዝግጅት ማድረግ እንችላለን አሉ። ዩክሬን ይህንን ፓትሪዮት አስታጥቁኝ የሚለውን ጥያቄ ብታቀርብም ገና ገንዘብ እንኳን በቅጡ አልሰበሰበችም። የአውሮፓና የኔቶ ሀገራት ገንዘቡን ይሸፍናሉ በሚል እምነት ነው ዜሌንስኪ ይህንን ጥያቄ ለአሜሪካ እያቀረቡ የሚገኙት። ብሬይተን እና በሎኪድ ማርቲን አማካኝነት የሚመረተው ፓትሪዮት የአየር መከላከያ ስርዓት ከምድር ወደ አየር እየተወነጨፈ የአየር ክልል ጥሰው የሚገቡ ድሮኖችን፣ ሄሊኮፕተሮችን፣ ሚሳኤሎችን እና የጦር ጀቶችን ለማውደም የተመረተ አሜሪካ አሉኝ ከምትላቸው የጦር መሳሪያ ስርዓቶች መካከል አንዱና ዋነኛው ነው። የኔቶ የመታጠቅ ፍላጎት በቀጠለበት በዚህ ሰዓት ጀርመንም ተመሳሳይ ቅኝት ውስጥ ትገኛለች። 15 የሚሆኑ ኤፍ35 የጦር ጀቶችን ካልታጠቅኩ እያለች ትገኛለች። ደርሽፔግል እንደዘገበው ጀርመን ከዚህ ቀደም ያዘዘቻቸው ኤፍ35 የጦር ጀቶች አልበቃ ብለዋት ነው ተጨማሪ 15 የጦር ጀቶችን ካልታጠቅኩ እያለች የምትገኘው አጠቃላይ የጦር ጀቶቹ ወጪ ደግሞ 29 ቢሊዮን ዶላር ሊደርስ እንደሚችልም ተነግሯል። የጀርመን ፓርላማም በዚህ ጉዳይ ላይ አንዳንድ ሰነዶች እንደደረሱት ተነግሯል። ከዚህ ቀደም 35 ኤፍ 35 የጦር ጀቶችን ያዘዘችው በርሊን አሁን ደግሞ 15 የምትጨምርበት ከሆነ በአጠቃላይ በቅርቡ ያዘዘቻቸው ብቻ 50 የጦር ጀቶች የሆኑላታል ማለት ነው። ቶርኔዶ እየተባለ የሚጠራውን የጦር ጀት ለረጅም ጊዜ ስታበር የቆየችው ጀርመን አሁን ደግሞ ኤፍ 35ን በመታጠቅ የአሜሪካን የኒውክሌር መሳሪያዎች በኔቶ ማዕቀፍ ውስጥ ለማካተት እና ራሷን ለመጠበቅ ብርቱ ዝግጅት ላይ ትገኛለች። ከ1980ዎቹ ጀምሮ ቶርኔዶ የተባሉትን የጦር ጀቶች እየታጠቀች በኔቶ ማዕቀፍ ውስጥ የሚገኙ የአሜሪካ የኒውክሌር መሳሪያዎችንም ጭምር በጋራ ከአሜሪካ ጋር በመነጋገር ራሷን ትጠብቅበት ነበር። አሁን ደግሞ ኤፍ 35 ተመሳሳይ አቅም ስላለው ጀርመን በስፋት መታጠቅ ፈልጋለች። ሌላኛው ጀርመንና ሌሎች የአሜሪካ አጋሮች F-35 ጦር ጀትን የሚፈልጉበት ምክንያት ደግሞ ከራዳር በቀላሉ መሰወሩ ጉዳይ ነው። ከበርካታ ራዳሮች ድንገት ሽው ብሎ የሚሰወረው F-35 ጦር ጀት መብረቃዊ ጥቃት ለመፈጸምና ራስን ለመከላከል በብዙ የአሜሪካ አጋሮች እንደ ትልቅ ምርጫ ይታያል። 100 ቢሊዮን ዩሮ መድባ ከዩክሬን ጦርነት በኋላ በርካታ መሳሪያዎችን ለመታጠቅ እየሞከረች የምትገኘው በርሊን ገና ከዚህም በኋላ የተለያዩ የጦር መሳሪያዎችን ከዚህም ከዚያም ለመሸመትና በራሷም ለማምረት ብርቱ ጥረት እያደረገች ትገኛለች። ይህ እንደተጠበቀ ሆኖ የኔቶ ሀገር ሚኒስትር ደግሞ እያንዳንዱ አውሮፓዊ ዜጋና እያንዳንዱ የኔቶ አባል ሀገር በሩሲያ ለመጠቃት ከሩሲያም ጋር ለመፋለም ይዘጋጅ እያሉ ይገኛሉ። ከአሬንዲ ጋር ቆይታ የነበራቸው የስዊድኑ የመከላከያ ሚኒስትር ፓል ጆንሰን ናቸው ይህንን የተናገሩት። ጆንሰን በየትኛውም ጊዜ ከሩሲያ ጋር ጦርነት ውስጥ ልንገባ እንችላለን። እያንዳንዱ የአውሮፓ ዜጋ ይህንን በማሰብ ራሱን ማዘጋጀት አለበት ብለዋል። ሰላም የምንፈልግ ከሆነ ለጦርነት መዘጋጀት አለብን ብለዋል ሚኒስትሩ። ዩክሬንም ሌሎች የቀጠናው ሀገራትም ከሩሲያ ጥቃት ራሳቸውን ለመከላከል ከአሜሪካም ከየትኛውም ሀገር የጦር መሳሪያ ይግዙ ብለዋል ሚኒስትሩ። በሌላ በኩል ኢራን በሰኔ ወር በእስራኤል የደረሰባት ጥቃት በወሳኝ ሚሳኤሎቿ ላይ የረባ ጉዳት አለማድረሱን ይፋ አድርጋለች የ12ቱ ቀናት ጦርነት እየተባለ የሚጠራውና በሰኔ ወር በሁለቱ ሀገራት መካከል የተካሄደው ፍልሚያ እንዲሁም አሜሪካን ያሳተፈው ግብ ግብ በኢራን ላይ በርካታ ጉዳቶች እንደደረሱ ሲዘገብበት ነበር የወፏ ላባ እንኳን አልተነካም ጫፋችን አልተነካም አሉ የኢራን ወታደራዊ አዛዥ የሆኑት ብርጋዴር ጀኔራል መሐመድ ሬዛ ነቅዲ፣ የእስላማዊ አብዮታዊ ዘብ ምክትል አዛዥ የሆኑት ጄነራሉ የ12ቱ ቀናት ጦርነት በአሜሪካና በእስራኤል ወራሪነት በርካታ ጥፋቶችን ለማድረስ አስቦ የነበረ ቢሆንም እኛ ግን በርካታ ሚሳኤሎቻችንን በጥንቃቄ ይዘናቸው ቆይተናል ብለዋል። ጫፋቸው እንኳን አልተጫረም ያሉት ጄኔራሉ፣ የሚሳኤል ከተሞቻችን ይህንን በሚገባ ተወጥተውታል ብለዋል። እስራኤል እኮ ሐማስ እንኳን የገነባቸውን የተለያዩ ዋሻዎች በቅጡ ማውደም አልቻለችም። ታንኮቿ በዋሻው አናት ላይ እየፈነጩ ነገር ግን ዋሻዎቹን ምንም ማድረግ አልቻሉም ብለዋል ብርጋዴር ጄኔራሉ። እናም እኛ ሚሳኤሎቻችንን በሚገባ ጠብቀናል፣ ከዚህ በፊት ስናመርት ከነበረው የበለጠ አለን እንጂ አላጣንም ብለዋል። የሚሳኤል ማስወንጨፊያዎቻችንንም ከ50 በመቶ በላይ አውድም ያለሁ የምትለው እስራኤል ውሸት አላት ያሉት ጄኔራሉ ሶስት በመቶ ብቻ የሚሆኑት የሚሳኤል ማስወንጨፊያዎች እንደተጎዱ ይፋ አድርገዋል። ጀኔራል ነቅዲ የሚሳኤል ማስወንጨፊያዎች አጠቃላይ የሚሳኤል ክምችታቸው ከዚህ ቀደም ከነበረው የበለጠ ከፍ ብለዋል። በሀገር ቤት እየተመረቱ ያሉት ሚሳኤሎችና ሌሎች የጦር መሳሪያዎችም የኢራን ኩራቶች ናቸው ብለዋል። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ዮርዳኖስ እና ጽዮናዊ ኃይሎች በጋራ ሆነው ገጥመውን እንዲህ አይነት ትከሻ መያዛችን ያስደንቃል ያሉት የጦሩ አዛዥ ሀገሪቷ በማንም ሳይሆን በኢራን መሳሪያዎች እንደምትተማመን ይፋ አድርገዋል። ከዛው ከኢራን ጉዳይ ሳንወጣ ፋሚህ ሐሽሚ ታባር ትረፊ ያላት ነፍስ ሆናለች። ከ112 ቀናት የኮማ ቆይታ በኋላ ነቅታለች። ስትነቃ ግን የሰማችው ነገር በእጅጉ የሚያሳዝናት ነገር ሆኗል። የኒኩሌር ሳይንቲስት የሆነው አባቷና እናቷ በእስራኤል ጥቃት መሞታቸው ተነገራት። እርሷም ተርፋ ነው እንጂ በዚያ ጥቃት ሚሳኤል ወርዶባት ነበር። ለ112 ቀናት ያህል ሳትነቃ በማሽን እገዛ እየተነፈሰች በጽኑ ህሙማን ክፍል ውስጥ የነበረችው ፋይሜህ ድንገት ስልኮቿን ስትነካካ የሰማችው ዜና አስደንግጧታል ሐኪሞቹን ለምን እዚህ ተገኘሁ ወላጆቼ ቤተሰቦቼስ የት ናቸው ብላ ጠየቀቻቸው እነርሱም በሌላ የሕክምና ክፍል ክትትል እየተደረገላቸው እንደሆነ ለጊዜው ነገሯት እንዳትደነግጥ ተጨማሪ ህመም እንዳይከሰትባት በማሰብ ነገር ግን ስልኳን ተቀበለች ስልኳን ስትነካካ አንድ አስደንጋጭ ዜና ሰማች። የኒውክሌር ሳይንቲስት የሆነው አባቷና እናቷ ሕይወታቸው አልፏል። አባቷ ዶክተር ሳይድ አስጋር ሐሽሚት አባር ይባላሉ። በኢራን ስመጥር የሆኑ የኒውክሌር ሳይንቲስት ናቸው። እናት ደግሞ ታሄረህ ታሂሪ ይባላሉ። ሁለቱም እስራኤል የኢራን የኒውክሌር ሳይንቲስቶችን አድና በገደለችባቸው ቅጽበቶች ሕይወታቸው አልፏል። ዶክተር ሐሽሚት አባር 51 ዓመታቸው ነበር። ለረጅም ጊዜያት እስራኤል በራዳሯ ውስጥ አስገብታ ስትከታተላቸው ቆይታለች። ላለፉት ስድስት ዓመታት ደግሞ ሰውየውን በተመለከተ የተለያዩ ማዕቀቦች ጥሎ ነበር፣ የኢራንን የኒውክሌር መርሃ ግብር ያሳልጣል በሚል ሰበብ። በዩኒቨርሲቲ ውጤቷ ብዙዎችን ያስደነቀችው የነዳጅ ዘይት ምህንድስና ፔትሮሊየም ኢንጂነሪንግ የተማረችው ኢራን ተስፋ ከምትጥልባቸው ወጣት ተማሪዎችና ቀጣይ ሳይንቲስቶች መካከል የምትመደበው ፋይሜህ ሰውነቷ ተሳስሮ አእምሮዋ ብቻ ነቅቶ አሁንም በሆስፒታል ትገኛለች። ኖዴት እየተባሉ የሚጠሩ የኢራን ልዩ ክህሎት ያላቸውን ተማሪዎች በሚያስተምሩ ትምህርት ቤቶች ተምራ በቴሄራን ዩኒቨርሲቲ አልፋ ከፍተኛ ደረጃ ላይ እንደምትደርስ ብዙ በሚነገርላት ሰዓት ነው የእስራኤል ጥቃት የመጣው። በመስከረም ወር ደግሞ እጮኛዋን ሁሴንን ልታገባ ቀጠሮ ይዛ ነበር። ከሁሴን ጋር ፍቅር በጀመሩበት ሰዓት ትምህርትህን የምትቀጥል ከሆነና የምትጠነክር ከሆነ ብቻ ነው እኔን የምታገኘኝ ብላ እንኳን ለራሷ ለሁሴንም ተርፋለች የተባለችው ፋይሜ የእስራኤል ጥቃት ህልሟን ሁሉ አከሸፈባት ይላል የፕሬስ ቲቪ ዘገባ። ነገር ግን ከ112 ቀናት በኋላም ቢሆን ትረፊ ያላት ነፍስ ተረፈች። አሁንም ግን በአግባቡ መናገር አትችልም። አእምሯ ግን ንቁ ሆኗል ይላል የፕሬስ ቲቪ ዘገባ። ገና እንደ ነቃች አያቶላ ሆሚኒ እንዲጸልዩልኝ ነገሯቸው ብላለች ፋይሜ ቤተሰቦቼ ሰማዕትነት እንደተቀበሉ ገብቶ ነበር ነገር ግን ማመን ስላልፈለግኩ ነው ስልኬ ነካከቼ ለማወቅ የቻልኩት ብላለች የእርሷ እናትና አባትን ጨምሮ 1064 ኢራናውያን የተገደሉበት የእስራኤል ጥቃት ኢራን በርካታ ዕንቁ ልጆቿን ያጣችበት እንደሆነ ይነገራል ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ እና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።